አርባሶስት ኢንች ቴሌቪዥን መቶ ሀምሳ ዋት ሶላር፣ ኤንቲቪ ስታንድ አስታወሳችሁት። ኤንቲቪ ስታንድ የተንቢጋ የገጠም ነው ማለት ነው። እና በእሷ አይታ ነው ኦርደር ያደረገችው። አምፒር ባትሪ የመሰለ ባትሪ ኦርደር ተደርገናል። ቴሌቪዥን ደግሞ 43 ኢንች ቴሌቪዥን በሶላር እንዲሰራ ነው፣ መብራትም እንዲኖረው ተፈልጓል። እንግዲህ ያው እንዲያደርጋ እናዘጋጀዋለን ማለት ነው። ስለዚህ እነዚህን ማቴሪያሎች ገጣጥመን ምን ብለን በመብራትም በሶላርም እንዲሰራ አድርገን አዘጋጅተን ሁሉን ነገር የምናስቀኛቸው ይሆናል። እስከ ቪዲዮ መጨረሻ ድረስ ደግሞ አብራችሁን ቆዩ። አሁን የምንገኘው ቆቱ ገራባ ነው አይደል? አዎ፣ ቆቱ ገራባ ይባላል ቦታው። ካልተሳሳትኩኝ ማለት ነው። እና እነዚህ ሁሉ ማቴሪያሎች አንድ እህታችንና ኦርደር ያደረገችን፣ ራሱ የሆነ ሲቪ ቴብል መሰኪያ ያለው ቆንጆ የሚባል የማከፋፊያ አይነት ነው። ማቴሪያሎችን ሙሉ በሙሉ ይዘመተናል። አሁን የምናስቀድመው የዲሽን ስራ ነው ማለት ነው። ያው ቤታቸው ላይ ቆጣሪ አለ፣ መብራት አለ፣ ግን ብዙ ጊዜ እየጠፋ ያስቸግራል። እና እህታችን ኦርደር ያደረገችው ለእናትና ለአባቷ ነው። ቤት ውስጥ ደግሞ ሌላ የሚያግዛቸው ሰው የለም። ምናልባት መብራት ሲጠፋ እንዳይቸገሩ እንዳይደብራቸው እና ደስተኛ ሆነው ቀናቸውን እንዲያሳልፉ ብላ መብራትም እያለ ሶላር አስገጥማለች ማለት ነው። እኛም ቆንጆ አድርገን ገጥመን ያው ድጋሚ የሚያስቸግሩት ሰው ላይኖር ይችላል። አካባቢው ላይ የሚያግዛቸው ሰው ወጣት ምናምን ላይኖር ይችላል በሚል ማሰብ እያንዳንዱ ነገር በጥንቃቄ ሰርተን እናስረክባቸዋለን። አንድ እንግዲህ አሁን ነው የሶላር ሲስተም ወይም ደግሞ የአምፖል ዝርጋታ ጨርሰን አሁን ወደ ቲቪ ስታንድ መስቀል ፕሮግራም ነው የምንሄደው ምክንያቱም ነገ ወደ ሆሳና ሌላ ስራ ስላለን ማለት ነው። ስለዚያው ቲቪ ስታንዱን እንሰጥላለን ማለት ነው። እና ብዙዎቻችሁ ብዙዎቻችሁ ጥያቄ የፈጠረባችሁ ነገር አለ። ምክንያቱም ይሄ የቲቪ መስቀያ ለጭቃ ቤት ይሆናል ወይ በጭቃ ቤት እንዴት ይሰቀላል ብላችሁ ለጠየቃችሁ፣ በአጠቃላይ ይሄው ለእናንተ ምላሽ እላችሁ ቀረቤ ያለው ያው ለአብዛኞቻችሁ መልስ እንዳልመለስኩ ይገባኛል፣ ግን በተግባር ቢሆን ይሻላል ብዬ ነው። ይሄ አሁን ሙሉ በሙሉ የእንጨት የጭቃ ቤት ነው። ስለዚህ ምንድነው የምናደርገው? ብሎኑንም እናስረዋለን። ላዩም ላይ ደግሞ 15 ቁጥር ሚስማር እንመታበታለን ማለት ነው። በቀዳዳ ብዙ ቀዳዳ ትርፍ አለው። ምክንያቱም ያው ለጭቃም ለቦለኬትም እንዲሆን ተደርጎ ስለተሰራ ማለት ነው። ስለዚህ ሌባ እንኳን ላንሳው ቢል ወይ ልስረቅ እንኳን ቢል ቴሌቪዥኑን ሰብሮ ነው የሚወስደው። ምክንያቱም ቢወስደውም ለሱ አይጠቅመውም። ምክንያቱም ብዙ ብሎኖች መፈታት አለባቸው። አሁን እዚ ጋር ቲቪ ስታንዱ መስኮቱ ጋር ሳደርገው እናታችን በጣም በቃ ምንም በጣም ቅር ብሏቸው ነበረ መጀመሪያ ላይ ግን፣ መጥቼ ያንዳንዱ ነገር አስረድቼ ከነገርኳቸው በኋላ ምንም ችግር የለውም፣ በቃ እንዲህ ከሆነ በሎ ብለው ተስማምተን ጨረስን። ማለት ነው ይሄ ማከፋፈያ ማለት በጣም ቆንጆ ማከፋፈያ የሚባለው ነው። ለራሱ የቻርጀር ቦክስ ሳያስፈልገው ለራሱ ቻርጀር ዩኤስቢ መሰኪያ ያለው ነው። ቦክስ ከሌላችሁ የቻርጀር ኬብሉ ብቻ ካላችሁ በዚህ የማከፋፈያ መሰካት ትችላላችሁ ማለት ነው። እቺ የምትመለከቷት ኢንቨርተር ናት። ኢንቨርተር ማለት ከኤሲ ወደ ዲሲ የምትቀይር ወይም ደግሞ ከሶላር ወደ መብራት መቀየር የምትችል እዛው ነው። ያደር ነው ያው ምክንያቱም አስራ አንድ ሰዓት በኋላ ከአስራ ሁለት ሰዓት በኋላ ምንም አይነት መኪናም አይኖርም። ያው ብንጨርስም እኛም አልጨረስንም፣ አራት ሰዓት ተኩል ከምናምን የጨረስ ነው። በዚሁ ወደ ሁሳና ከተማ እንሄዳለን ማለት ነው። ሁሳና ነው የምንሄደው፣ ከቡሳጅራ እቃችን እናነሳለን። ሁሳና ደግሞ ያለውን እይታ ወይም የምንሰራውን ነገር እንደገና በሌላኛው በሁለተኛው ቪዲዮ በዚሁ በራሴ በዚሁ ልብስ ሳይቀየር ምን ሳይል ከወልቂጤ ቡሳጅራ ከፍተግራ እቃችን አንስተን እንደገና ወደ ሆሳና ከተማ እንሄዳለን ማለት ነው። ገራባ ቪዲዮችን ይህንን ይመስላል። ቀጣይ ሆሳናው ቪዲዮ በፓርቱ እንገናኛለን። ሰላም አሌይኩም ወራህመቱላሂ ወበረካት